ለምን አባዬ? ነገርኩሽ እኮ አባትሽ ነ አድርግ የምልሽ ነገር ታደርጊያለሽ። ቦርሳውን ክፈችው እኮ። ለምንድን ነው የምከፍተው አባዬ? ክፈችው አልኩሽ፣ ክፈችው አልኩሽ እኮ። ምን ትለኛለሽ? ደግሞ ውሀን ሳይን ካልኩኝ ምንም ነገር እንደማድረግ ታውቂያለሽ። ሁሉም ነገር አስተካክለዋል። ች ደግሞ ያደራ ልጅ ነች። አይሶሽ አትፍሪ። ለማንም አማኝ ከዛ ከሱ እርግጠኛ ነሽ አቷሽም እያልኩሽ ውሃ ትክክል ናት የአንቺ እዚህ መቆየት አብጌል ያስደስታት አይመስለኝም ስለዚህ ሆን ብላ አደረገችው እሷ ናት እንግዲህ ዳጣ በተዘዋዋሪ ቢሆን እናቷን አግኝታታለች ማለት ነው የእናትነት ጠረኗን እያጣጣመች ትገኛለች። እንግዲህ እናት መሆኗን እርግጠኛ ባትሆንም ግን የእናትነት እንትኑ በቃ በዛም ሆነ በዚህ እየተገናኙ ነው ማለት ነው። እንግዲህ አባትየው አልነግርሽም ብሎ ቢደብቃትም፣ እናትየዋ እንግዲህ ዳጣ ስታያት በጣም ነው ቀሚሰማ ስሜት ታሳዝናት አለኝ ምናምን። በቃ እናትየዋ ያቺ የጋሽ ደረጀ ባልተቤት እንግዲህ ያንን ጌጣ ጌጥ ጠፋ ብላ ስትሪ በዲባት በቃ እቺኛቱ በቃ ሰላም ቤት ሰራተኛዋ በጣም ለብሬ የተጨነቀች አይታችዋት አትሆነው። በቃ የምትገባበት የምትወጣበት ሁሉ ነው ጭንቅ ያላት ነበር ማለት ነው። በቃ አፏን ይዛለች ህዲያ እቺኛቱም ትልቋን ሴትዮ ወይም የጋሽ ደረጃ ባልተ ቤት ብትገፈት ትራት ሁሉ ደስ ተዋ ነበረ። ግን ታቃላችሁ አቅም የሌለው ሰው አስቸጋሪ ነው ማለት እንደፈለጋችሁ መናገር እንኳን ማትችሉበት ቤት የቤት ሰራተኛ ሆናችሁ የምሰሩበት ቤት ውስጥ ምንም ማለት ከባድ ነው እና በቃ በጣም እንትን እያለች ነበረ፣ የታገለች ነበረ ከራሷ ጋር በጣም እና በ በዳጣዬ በጣም በቃ ስታያት የሆነ በስስት ነው የምታያት። አይታችኋ ከሆነ በቃ ባለፈም ቀሚስ ለብሳ ስትመጣ ከውጭ ልክ እናታንጋ ሲመጡ በስመአብ እፊቷ ላይ የሆነ የነበረው ደስታ በጣም ነበር እንትን የሚለው እና ለሁሉም እንግዲህ አረረ ምንም አለ የዳጣ እናቷ ሰላም ነች። ምክንያቱ እች ሰራተኛዋ ማለት ነው፣ ነገሽ ደረጃ ቤት ሰራተኛ ሆና የምትሰራው እንግዲህ እሷ ራሱ ስራውን ለቀ ሌላ ስራፋ ልትሄድ አስባ ነበረ፣ ግን አሁን ዲያጣ ከመጣ በኋላ ሀሳቧን ቀይራለች። ለምን ለእሷ ራሱ ማለት በቃ አይ መሄድ አልችልም እሱን ነገር መዘርዘር አልፈልግም ነው ያለችው ማለት ነው። ለናታን ራሱ ስታዋራ እና እንግዲህ ዲያጣ እናቷን በቃ ማለት ይሆናል አይደለ ዝም ብሎ የሆነ የሆነ ውስጣችሁ የሚረበሽ ነገር አለው እንኳን እናትና ልጅ ሆኖ የሆነ ሰው ሰው ስታዩት እንኳ የሆነ እናንተ ስጋ ወይም ዘመዳችሁ የሆነን ሰው ውስጣችሁ ጥሩ እንትን አይኖረውም። እና እንግዲህ ዳጣንም እናትየው በጣም እያሳዘነቻት ነው ሰላም ማለት ነው። እንግዲህ ዳጣም እንግዲህ አጋጣሚ ደረጃ ላይ ቁጭ ብላ በነበረችበት ሰዓት ላይ እንግዲህ ሰላም መጠት ብላ ዳጣ የምን ነው ምንነች ነው እያለች ነበረ ከዛ ኤቢ ጋር እንዴት እንደተጣሉ እያዋራቻትኝ ነበር። ከዛ በቃ እሷ የሷ ችግሯ እንግዲህ እሷ ስለምታውቀው ሚስጥሩን የሷ ችግሯ ናታን ነው። ስለዚህ ከናታን ጋር ያላችሁን ቀረቤታ ለቀቅ አድርጊላት። ናታንን ከለቀሽላት፣ እሷ ሌላ ጠቤላትም ያልቻን ነበረ፣ አይደል? እኔ እሱ ከሆነ ተው፣ እኔ እሱ ጋር እንትናልም እያለው ዳጣ ሲጀምር። ዳጣ እኮ ናታንን ያን የፈልገው ተከታትለው ሳይሆን እሱ ራሱ ስለሚወዳት እንግዲህ፣ አይታችኋ ባለፈውም ውሃን ዳጣ ና ሳምኛት እና ዳጣ ከሄደች አብረን እንሄዳለን ነው ያለው፣ ማለት ምክንያቱም መሄድ የሚፈልገው ከዳጣ ጋር ስለሆነ ማለት ነው። እንዲሁም ደግሞ ባለፈው መጽሐፍት እንግዛ ብሎ ይዟት ሄደው ያኔ መንቀሳቀስ፣ እሷን ማውራት ምናምን ስለሚፈልግ ነው እንጂ ዳጣ ፈልገው ምናምን አይደለም። እንግዲህ ኤቢም የምትንጨረጨረው ለዛ ነው፣ እሱ እንትን ስላለባት ማለት ነው። እንግዲህ ያም ሆነ እንግዲህ ብቻ ዳጣ ሰረቀች የተባለችው ጌጣጌጥ እግዚአብሔር ይመስገን እንግዲህ ኤቢ ላይ ተገኝቷል ማለት ነው። እንግዲህ ቦርሳ ውስጥ አድርጋ ሸሽጋው አባትዮ እንትን ብሏል ማለት ነው። የመጀመሪያ ሚኒስትሩን ግን ያወጣችው ውሃ ናት። እቺ ውሃ የምትባለ ሪ ሰወዳት ኔ ማለት ነው ኔ ፍልቅልቅ የምር በጣም ነው የምታምረው ምናምን በቃ የሆነ ነገሯ በጣም ነው ደስ የሚለው በጣም በቃ የሆነ ግልጽ ነች እና ከልጅነቷ ምን እንትን አንጻር ነው መሰለኝ በቃ የሆነ ደስ የሚል እንትን አላትና እንግዲህ እሷ አነት ብራስሌቱን እንትኑን ሀብሉ ተንጠልጥሎ አይታው በጥፊ መታት ስለነበረ በዛ አስታውሳ እንግዲህ ነግራቸው እንግዲህ እናቷን ለጋሽ ደረጀ ነግሮት ጋሽ ደረጀ እንግዲህ አግኝቶታል ማለት ነው። እንግዲህ ኤቢ ተዋረደች። እንግዲህ እስኪ እናትየዋ ራሱ ዳጣን ምን አይነት ቃል ተጠቅማ ይቅርታ እንደምትላት የምናየው ነው የሚሆነው። ለሁሉም ዳጣ ነጻ ስለሆነች በጣም ደስ ብሎናል። ቤተሰቦቻችን ዋናው የሚፈልገው ዳጣ ከፈተና መውጣቷ ነው። እንግዲህ በጣም ነበር ዳጣ ያለቀሰችው የተሰማት። እንግዲህ ሰውየው ራሱ በጣም ነበር እንትን ውስጥ የገባው እንግዲህ ሚስቱና ልጁ እቺን ዱርዬ፣ እቺ ሌባ እያሉ ብዙ አይነት ሲሉት በቃ እነሱን ሀሳብ እንዲይሰማ የሱ የሆነ ውስጡ ላይ ያለውን ነገር ሚስጥሩን ታውቃላችሁ እና በቃ ጭንቅ ብሎ በጣም ተቸግሮ ነበር እውነትች ልጅ አድርገው ነው እንግዲህ ጠይቋትም ነበረ እሷ ግን አረ ተው እንጂ አንተን በሌባ ጠረጠርከኝ እኔ ሌብነት የለብኝም በእርግጣ በፊት እሰርቅ ነበረ እቀማ ነበረ ግን እና ብሩክ ጋር ከመጣፈኝ ጀምሮ ሁሉንም ነገር ትቻለሁ። እኔ የምፈልገው አሁን ደግሞ እነዚህን የመሳሰሉ ወርቅ ወርቅ የሆኑ እህቶችና ቤተሰብ አገኝቼ እንዴት ስርቆት ትዝ ሊለኝ ይችላል? ከሆነስ ደግሞ ይሄን ያክል የሚያወጣ ብር የሚያወጣ እንትን ሰርቄ እውነት ከሰረኩትኝ ድጋሜ እዚህ ቤት ምን አስመጣኝ? እኔ የምፈልገው የራበኝ ሰው እንጂ ቁሳቁሳ አይደለም አደለም ብላ ነው እንግዲህ። አባት የሆን እንትን ያለችው እንደዛ ሆነች። ስሜታዊ አትሁኚ ተረጋጊ፣ ምናምን እያላት ነበረ እሱም በርግጥ ያው ተቸግሮ ነው። ከባድ ነው እንግዲህ። ሚስትየቱ በጣም ነው ሌላ ነገር ትናገረዋለች፣ ልጅቱ ሌላ ትለዋለች። በቃ ግራግብት ትብሎ ስለነበረ እንግዲህ ለዛ ነው። በጣም አስቸጋሪ ሁኔታ ስለሆነ ማለት ነው። እንግዲህ ዞሮ ዞሮ ለሁሉም ነገር እንግዲህ ፈጣሪ የተመሰገነ ይሁን። እውነታው ታውቆላታለች የዳጣ ማለት ነው። እንግዲህ ካሁን በኋላ ደግሞ አሁን ዳጣ ይሄን አረገች ቢባል ለራሱ ባንዴው አትፈረጅም። ገብቷችኋል አለ አይደለም አሁን ይች ኤቢ የምትባለው ተንኮሏ አሁን ስለታወቀ ከአሁን በኋላ ይሄን ያክል የሚሆን አይሆንም ማለት ነው። ሌላው ናታን እና ዳጣ ምናምን እንግዲህ አሪፍ እንትን እያሉ ነው። ናታን በነገራችን ላይ ወዷታል ዳጣን ማለት ነው። ያው ዳጣ ስለምትሽኮረመም እንዲህ ምንድን ነው ምናምን ስለምትን በቃ በጣም ደስ የሚል ጊዜ ነው። ዝሮዝሮ ይዞ ሄዶ ኬክ ጋብዟቸው ምናምን የተዋራ ሮስ ጫወቱ፣ አንዳንድ ነገሮችን ሲያነሳሱ ቆይተው ነው ወደ ቤታቸው የተመለሱት። እና አንደኛ ዳጣ እንድትደበር አይፈልግም። በቃ ብሽር ያይዞች ምናምን ለማለት ሲቀጥል፣ አሁን ባለፈው ራሱ እናት ዮ እዛ ስታመናጭቃት ምናምን ዳጣን፣ በቃ እሱ በጣም ነው የተጨነቀው። እና እሷን በጣም አመሰግናለሁ እያለችው ነበር። ይሄ እኮ ያጋጥማል ይያላል ነበር ማለት ነው። በጣም ደስ የሚል ጊዜ ነው። ዋናው ትልቁ ነገር ተሰረቀው ነገር መገኘቱ ለዛውም ደግሞ እዛች ተንከስ ስጅ መገኘቱ በጣም ደስ የሚል ነገር ነው። ያስተረጀ ደግሞ በጣም ጎበዝ አስተዋይ ሰው ነው። ስለዚህ አሁን በቃ ውጤቱን ይሰጣታል፣ ማንነ ያችኛዋን። ከዛ አሁን ታውን በኋላ አርፋ ትቀመጣለች ሾካካ። ስለዚህ ከዛ ቀስ በቀስ እያለ እንግዲህ የዳጣና የአባትየውም የናት የአባትና የልጅ እንትናቸው ይደረጋገጣል። ከዛም ደግሞ ዳጣዬ እናቷን የምታገኝበት በቅርብ ነው። በነገራችን ላይ በራሳቸው መንገድ ሲዋሩ ራሱ ሊተዋወቁ ሁሉ ይችላሉ እናቷና ዳጣ ማለት ነው። እንግዲህ ዛሬ እስኪ ዳብሽኝ ራሴን ብላት ራሷ እየዳበሰቻትኝ ነበረ። ከዛ እናትሽ ዳብሰሽ አታውቅም እንዴ ስትላት በቃ የሆነ ሌላ ስሜት ውስጥ ገብታ ነበር ዳጣ እና እንደ ምን ነሽ ነው ዳጣ እየ ዝም አልሽኮ የተርሽ ያለቻት ነበረ ማለት ነው እንግዲህ በዚሁ አያይዛ ብሶቷንም ስለምትገልጽ ብቻ በዛ መልኩ ይረዳዳሉ ብለን ተስፋ እናደርጋለን ውድ ቤተሰቦች ላይክ እያረጋችሁ አብራችን ቀዩ መልካም ጊዜ